የእሳት ነበልባል ተተኮሰ። ያች ቅጽበት የዓለምን የጂኦፖለቲካዊ ካርታ በመብረቅ ፍጥነት ቀየረቻት። የመካከለኛው ምስራቅ አድማስ ባልታሰበ ጩኸት ሲናወጥ፣ የአህጉሪቱ ዕጣ ፈንታ በአንዲት ውሳኔ ተሰቀለ። በዋሽንግተን ከሚገኘው ስውር ስፍራ የወጣው ቃል በመላው ዓለም እንደ አስድንጋጭ ማዕበል ተሰራጨም። ፕሬዚዳንት ዶናልድ ትራምፕ በግል የዲጂታል መድረካቸው ላይ ትሩዝ ሶሻል ላይ ባወጡት አጭር፣ ግን ደግሞ እጅግ ክብደት ባለው መግለጫ የአሜሪካን ታሪክና የዓለምን የኃይል ሚዛን የሚቀየር አዋጅ አስተጋቡ። ዩናይትድ ስቴትስ በኢራን ውስጥ በሦስት እጅግ ስልታዊና ሚስጥራዊ የኒውክሌር ጣቢያዎች ላይ ስኬታማ ጥቃት ማድረሷን በግልጽ አስታወቁ። የዚህ ታሪካዊ ጥቃት ዋና ኢላማዎችም የኢራን የኒውክሌር ምኞት እምብርት ተደርገው የሚታዩት ፎርዶ፣ ናታንዝና ኢስፋሃን ነበሩ። የፕሬዚዳንቱ መግለጫ እያንዳንዱ ቃል ክብደት የነበረው ቱ በጣም ስኬታማ እንደነበረ አበክረው የገለጹ ሲሆን ከዚህም በላይ ሁሉም አውሮፕላኖች የኢራንን የአየር ክልል በሰላም ለቀው ወደ መሠረታቸው ተመልሰዋል የሚለው ማረጋገጫ የኦፕሬሽኑን ትክክለኛነትና የአሜሪካን ወታደራዊ ብቃት የሚያሳይ ነበር። የዚህ ጥቃት ዜና የምድርን ሉል በእሳት እንዳለበሰ በየአህጉሩ የጦርነቱን ትንፋሽ ተሰማም። ጥቃቱ በተለይ ፎርዶ ላይ ያነጣጠረ ነበር። ይህ ጣቢያ ከዓለት ተራራ ስር ግማሽ ማይል ወይንም ወደ 800 ሜትር ጥልቀት ላይ ተደብቆ የሚገኝ የኒክሌር ተቋም ሲሆን የመሬት መንቀጥቀጥን ጨምሮ ማንኛውንም የተለመደ ጥቃት የመቋቋም አቅም እንዳለው ይታመን ነበር። ፎርዶ የኢራን ዋና የዩራኒየም ማበልጸጊያ ተቋም እንደሆነ ይገመት የነበረ ሲሆን፣ የኢራን የኒክሌር መርሃ ግብር የልብ ምት ተደርጎ ይታያል። በዋናው ጣቢያ ፎርዶ ላይ ሙሉ የቦምብ ጭነት እንደተጣለ ተገልጿል። ይህ የሚያመለክተው የመሬቱን አንጀት ሰንጥቆ የኒኩሌር ምኞትን ከስሩ ለማጥፋት ያለመ ኃይለኛና ወሳኝ እርምጃ መሆኑን ነው። በዚህ የጨለማዊ ጦርነት ውስጥ አሜሪካ ጂቢዩ 57 ባንከር በስተር የተባለውን እጅግ ግዙፍ ዘመናዊ የመሬት ውስጥ መግቢያ ቦምብ እንደተጠቀመች በሰፊው ይገመታል። ይህ ቦምብ ከ13 ቶን በላይ የሚመዝን ሲሆን እጅግ ወፍራም የኮንክሪትና የዓለት ንብርብሮችን ሰንጥቆ የመግባት አቅም አለው። ፎርዶን የመሰለ ከምድር በታች በጥልቀት የተቀበረን ኢላማ ለመምታት እንዲህ አይነቱ ገዳይ ኃይል ያስፈልጋል። የዚህ ቦምብ መርገፍ የምድርን አንጀት እንደሚያናውጥ፣ ጥቃቱን የመፈጸም ውሳኔ ደግሞ የዓለምን የፖለቲካ ንጣፍ አናውጦታል። ከፎርዶ በተጨማሪ ኢስፋሃን ለበለጸገ ዩራን የማከማቻነት የሚያገለግል እንደሆነ ሲታሰብ፣ ናታንዝ ደግሞ ሌላው ዋናው የኒውክሌር ተቋም ነበር። እነዚህ ሶስቱ ጣቢያዎች የኢራንን የኒውክሌር ስትራቴጂ የጀርባ አጥንት ነበሩ። የቦምቦቹ መውረድ ከእነዚህ የኢራን ምኞቶች ላይ ከባድ ምት ታሳርፈዋል። ፕሬዚዳንት ትራምፕ የዚህን ታላቅ ወታደራዊ ስኬት ክብደት በማጉላት የአሜሪካን ተዋጊዎች አመስግነዋል። በዓለም ላይ ያለ ሌላ ወታደራዊ ኃይል ይህን የመሰለ ተግባር መፈጸም አይችልም በማለት የአሜሪካን ወታደራዊ ልዕልና አጽንተዋል። ይህንን ጥቃት ለመፈጸም ከፍተኛ የቴክኖሎጂ አቅም ያላቸውን ስውር የመብረር ችሎታ ያላቸውን እንደ ቢቱ ቦምብ ጣይ አውሮፕላኖች ተሳትፏል ተብሎ ይገመታል። የእነዚህ አውሮፕላኖች መገኘት የጥቃቱን ውስብስብነትና የእስራኤልን መከላከያ የመስበር ችሎታቸውን ያሳያል። ይህ ጥቃት የተፈጸመው ለበርካታ ቀናት የዘለቀው እና እጅግ አድካሚ የነበረው ዲፕሎማሲያዊ ጥረት ሳይሳካ በመቅረቱ ነበር። አሜሪካና አጋሮቿ ኢራን ያለምንም ቅድመ ሁኔታ የዩራኒየም ማበልጸግ ስራዋን እንድታቆም ለማስገደድ ሞክረዋል። የዓለም ሀያላን አገሮች በሙሉ የኢራንን የኒውክሌር ምኞት በሰላማዊ መንገድ ለመገደብ ሲጥሩ፣ ኢራን ግን ሁሉንም ጥያቄዎችን ሙሉ በሙሉ ውድቅ አድርጋ ነበር። ድርድሩ ጠረጴዛ ላይ የነበረው ውጥረት ከምድር በላይ በጠፈር ላይ እንደ ሰማይ መብረቅ የጥቃቱ መቅድም ነበር። የኢራንን ቤተኝነት በዓለም ሕሊና ውስጥ የጦርነትን ደውል ደውሎ ለዚህ አስገራሚ እርምጃ በር ከፍቷል። የዓለም ዲፕሎማሲ ተሟጡ፣ የኃይል አማራጭ ምርጫው ሆነ። ሆኖም ፕሬዝዳንት ትራምፕ የጥቃቱ ማብቂያ ላይ በሰጡት መግለጫ አሁን የሰላም ጊዜ ነው በማለት አስገራሚ የሆነ የሰላም ጥሪን አቅርበዋል። ይህንን ጥቃት ተከትሎ የኒውክሌር ኃይል ተቆጣጣሪዎች በጣቢያዎቹ አካባቢ የላቀ የጨረር መጠን አለመኖሩን አስታውቀዋል። ይህ መረጃ በዓለም ዙሪያ ለብዛዎች የትንፋሽ እፎይታ ቢሰጥም የፖለቲካውን ውጥረት ግን በምንም መልኩ አልቀነሰው። የአደገው አካባቢ የጨረር ቅሪት ባይኖረውም በፖለቲካዊ አመር ተሸፍኗል። ይህ ታላቅ ጥቃት ዓለም አቀፍ ምላሽን አስከትሏል። የኢራን የውጭ ጉዳይ ሚኒስትር ድርጊቱን የማይታመን የአይል እርምጃና ዓለም አቀፍ ሕግን የጣሰ ሲሉ በጽኑ አውግዘዋል። የአሜሪካን እርምጃ ለመንቀፍ የበርካታ ሀገራት ድምፆች ተሰሙ። በሌላ በኩል የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ደግሞ የፕሬዚዳንት ትራምፕን ደፋር ውሳኔ አመስግነዋል። ይህ ደፋር እርምጃ የመካከለኛው ምስራቅን የደህንነት ስጋት ለመፍታት ወሳኝ እንደሆነም ገልጸዋል። ይህ ጥቃት በመካከለኛው ምስራቅ ያለውን ውጥረት በአዲስ ደረጃ ያባባሰ ሲሆን ወደፊት ምን ሊከሰት እንደሚችል ለመተንበይ አስቸጋሪ ይሆናል። አሜሪካውያን አውሮፕላኖች በሰላም ከኢራን የአየር ክልል ሲወጡ የእስራኤል ቦምቦች ግን በኢራን ውስጥ ጥቃታቸውን ቀጥለዋል። ይህ በእስራኤልና በኢራን መካከል ለሁለት ሳምንት ያህል የዘለቀው ቀጣይነት ያለው ግጭት አካል ነበር። የምድር ሉል በሁለት ተፋላሚ ኃይሎች መሃል ተንጠልጥሎ በጭንቀት እየተንቀጠቀጠ ነው። ፔንታጎንና የዋይት ሃውስ በቅርቡ ስለተፈጸመ ኦፕሬሽን ተጨማሪ መረጃ እንደሚሰጡ ይጠበቃል። ዓለምን በሙሉ በቀጣዮቹ ቀናት ምን እንደሚፈጠር በጭንቀት እየተከታተለ ነው። የጦርነቱ ደመና በክልሉ ላይ እየከበደ፣ የነገው ቀን ምን ይዞ እንደሚመጣ ማንም ሊተነብይ አይችልም። የዓለም ታሪክ አዲስና አስፈሪ ምዕራፍ ላይ የደረሰ ይመስላል። የዚህ ግጭት ማሚቶ በመላው ዓለም ሊሰማ ይችላል ይህም የክልሉን ስጋት ዓለም አቀፋዊ ያደርገዋል። አሁን ይህንን ቪዲዮ ያዘጋጀን ባለንበት ሰዓት፣ ውድ ተመልካቾቻችን አዲስ ሰበር ዜና ወጥቷል። ይህንንም ከዚህ ቀጥለን እናሰማለን። ዜናው የሚያትተው እስራኤልና ኢራን ከአሜሪካ ጥቃት በኋላ ምን አሉ የሚለውን ሲሆን እስራኤል በበኩሏ ዘመቻው ከተጠናቀቀ በኋላ ከትራምፕ ጋር አውርተናል የሞሳድን ጥንካሬ አድንቀናል ብላለች። ኢራን ደግሞ በኒውክሌር ጣቢያው የነበሩ ግብአቶች ወደ ሌላ ስፍራ ስለተወሰዱ ጉዳት አልደረሰባቸውም በማለት አስተባብላለች። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በፕሬዚዳንት ትራምፕና አኔ ትብብር በእስራኤል ጦርና የአሜሪካ ትብብር የፎርዶ የናታንዝና የኢስፋሃን ኒውክሌር ጣቢያዎችን አጥቅተናል፣ እነሱም አመድ ሆነዋል ብለዋል። ዘመቻው ከተጠናቀቀ በኋላም ከትራምፕ ጋር አውርተናል፣ የሞሳድን ጥንካሬም አድንቀናል ሲሉ ነገርዮ በአሜሪካ ብቻ ሳይሆን በእስራኤል ገዛም የተፈጸመ ታላቅ ጥቃት እንደሆነ የራሳቸውን ሞሳድን እያሞካሹ ተናግረዋል። የኢራን ፓርላማ አፈጉባኤ አማካሪ ማህዲ ሞሐመድ በበኩሉ ኢራን ከአሜሪካ የተቃጣባትን ጥቃት በብቃት ተከላክላለች ብለዋል። በኒኩሌር ጣቢያው የነበሩ ግብዓቶችም ወደ ሌላ ስፍራ ስለተወሰዱ ጉዳት አልደረሰባቸውም ሲሉ አስተባብለዋል። ሁለት ነገሮች እርግጠኛ አለኝ ያሉት ማህዲ መጀመሪያ እውቀት በቦምብ አይጠፋም ሲቀጥል፣ ወራሪዎች ሽንፈት ገጥሟችኋል ብለዋል። መረጃውን ስናጠናክር ታይምስ ኦፍ ኢንዲያን፣ ቢቢሲ ኒውስን፣ እንዲሁም ጀሩሳሌም ፖስትን በዋቢነት ተጠቅመናል። እስካሁን ስለተከታተላችሁን ከልብ እናመሰግናለን። ለቀጣይ የጦርነቱ ትንታኔዎችና አዳዲስ ዜናዎች ዘይገርምን ሰብስክራይብ ማድረግዎን አይርሱ።